ውዶቼ በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም ደስ ብሎኛል። የኪራ እናት መጡ ማለት ነው። ኪራን በጣም ደስ አለው። በባለፈው ቪዲዮ ስንመለከት የኪራ አባት ለኪራ እናት ደውለው ነበረ ማለት ነው። እና አስትዬ ይሄንን ነገር እኮ ኪራ ማወቅ ነበረበት ብለው የኪራ አባት ለኪራ እናት ሲያወሩ ነበረ። የኪራ እናትም ደግሞ ኪራ እኔ መታመሜን የሚያውቁ ከሆነ ይጎዳብኛል በሚለው ከኪራ አባት ጋር የኪራ እናት ሲያወሩ ነበረ። ነገር ግን አሁን የኪራ እናት በመምጣቷ ኪራ ጽናት፣ እንዲሁም መላ ቤተሰቦች በጣም ደስ ብሏቸዋል ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበልላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንኳን አደረሳችሁ ለትንሣኤው በዓል እንዲሁም ደግሞ ለጾም ፍቺ ብያቸዋለሁ። በድጋሚም እንኳን አደረሳችሁ እናም እንዳልኳችሁ እኔ በጣም ደስ ብሎኛል። ምክንያቱም ያለውን ሚስጥር የኪራ አባት ለኪራ ለመናገርም ከብዶታል፣ ጽናትም ከብዷት ነበረ። እናም ፍቅራቸውንም ባለፈው እንደተቀበለ ሁላችንም በጣም ደስ ብሎናል። እንዲሁም ደግሞ የኪራ እናትም በጣም ደስ ብሏታል። ነገር ግን የኪራ እናት መታመሟን ኪራ አሁን ላይ አያውቅም። እኔ እንደሚመስለኝ ከሆነ የኪራ እናት ያው መናገሯ እንደማይቀር ተስፋ አደርጋለሁ ማለት ነው። የኪራ አባትም ግራ ተጋብቷል። አሁን እኮ እሱ ትንሽ ልጅ አይደለም፣ ትልቅ ልጅ ነው፣ ማወቅ አለበት ብሎ ለኪራ እናት ቢናገርም የኪራ እናት ደግሞ ተሳሳለታለች ለኪራ ማለት ነው። እናም የኪራ አባት በጊዜ ማጋባት አለብኝ ጽናትንና ኪራን ብለው እያሰቡ ነው። እንዲሁም ክብሮ ሆምም ተከስቷል ማለት ነው። ክብሮም በመከሰቱ ደግሞ ጽናትና ኪራ ስለ ክብሮም ሲያወሩ ነበረ ያው እንደዛም ሆኖ ሳለ እናም ጽናቴ ምግብ ይዛ መጣች። ምግብ ይዛ ስትመጣ የኪራ አባት ደግሞ እንዴ አጉርሳት እንጂ እንዴ የልጄ ሚስቴክ ሆነሽ ቁጭ በይ ሲላት፣ እናም ጽናቴ ግራ ተጋባች፣ ፈራች ማለት ነው። ነገር ግን ቁጭ አለች። ኪራ ደግሞ እጇን ይዞ አስቀመጣት። ከዛም በኋላ አጎረሳት ማለት ነው። እናም እንዳልኳችሁ ክብሮን በመምጣቱ ትንሽ ኪራ ቅር ብሎታል። ቅር ያለበት ምክንያት ከዚህ በፊት በክብሮን ምክንያት ምን እንደተፈጠረ ሁላችንም በደንብ አድርገን አይተነዋል፣ ቪዲዮንም ተመልክተነዋል። እናም የክብሮም መምጣት ትንሽ ኪራም ቢያሰጋውም ክብሮም የመጣበት ምክንያት ስላለው ነው። እናም የኪራ አባት ለክብሮም ያው አብረ ነው እንደሚሰሩ ከዚህ በፊት እናውቃለን። እንደውም የኪራ አባት እኮ አንተን እንደ ልጄ ነው የማይህ፣ ለምንድነው ለእኔም ማትነግረኝ ማት ብሎ ክብሮምን ሲጠይቀው፣ እኔ ምን ላድርግ፣ ግራ ተጋባውን፣ ሁሌም የሰው ጥገኛ መሆን እኮ ከብዶኝ ነው ጋሼ ብለው ሲመልስ ለኪራ አባት፣ የኪራ አባት ደግሞ ምን ችግር አለው፣ ምን ችግር አለው፣ እንዴት እንደዛ ትላለህ? እናም አሁን ችግር የለውም፣ ስራ እስካፈላልግል ድረስ እዚሁ ቆይ፣ እኔ ጋር አሉት፣ ማለት ነው። እናም ኪራ ባየው ሰዓት በጣም ትንሽ ተሸበረ። እንዲህ ይሄ በህልሜ ነው ወይስ በእውኔ ነው? ክላሴ መቶ ክብሮም የተኛው በሚለው ግራ ተጋብቶ ነበረ። ምክንያቱም ከዚህ በፊት በጽናት ምክንያት በጣም ሲጠረጥረውና ሲጣሉም ነበረ። ነገር ግን ክብሮም ይህን አልክፋት አስቦም ሳይሆን ወይ ደግሞ ጽናትን በሌላ መንገድ አስባት ሳይሆን በመመካከርና ጥሩ ጥሩ ነገሮችን በማስተላለፍ በመምከር እንጂ በሌላ ነገር ጽናትን እንደማያስባት ሁላችንም እናውቅ ነበረ። የራሳቸውን ታሪክ ከማውራት የዘለለ ሌላ ነገር ምንም አይነት ግንኙነት እንደሌላቸው ሁላችንም በደንብ ነው የምናውቀው። ነገር ግን ኪራ ጽናትን በጣም ስለሚወዳትና ስለሚያፈቅራት ከሱ በቀር ከማንም ወንድ ጋር እንድታውራም ሆነ እንድትቆም በፍጹም አይፈቅድም ማለት ነው። እናም ያን ያ የባለፈው ነገር ትዝ ብሎት አሁን ላይ አልጋ ላይ ሲተኛ በሱ ክላስ ገብቶ ተኝቶ ስለነበረ እንዲህ በህልሜ መሆን አለበት ክብሮም በህልሜ መሆን አለበት ብሎ እግሩን እንዲህ ሲነካው፣ አረ በህልም አይደለም አለው። አጠገብ ኮነኝ ሲለው ግራ ተጋባ ማለት ነው። እናም ሰላም አለው። ከዛም የኪራ አባትና ያው የኪራ አባት ክብሮምና ኪራን አስታረቃቸው ማለት ነው። እናም ጽናትና ሰኒ ሲመጡ እናንተ እዛው ክችን ላይ ቆዩ ሲሏቸው ሰኒ ደግሞ እንደው ምን አለበት ለምንድነው ነው እዚህ ወደዚህ ያመጣሽኝ? አላየሻቸውም እንዲያብሮ ተሰብስቦ መቀመጣቸውን ብላ ሰኒ ስታወራ ጽናት ደግሞ አረ እኔ አላየሁም ኪራና የኪራ አባት ብቻ ነበሩ ቅድም እኮ ምግብ ስንበላ ብላ ለሰኒ መለሰችላት። እናም ደስ የሚለው ነገር ኪራና ክብሮምን የኪራ አባት አስታረቃቸው ማለት ነው። ምክንያቱም ክብሮ ምን የኪራ አባት እንደ ልጅ ነው የሚያዩት እና እኔ ከልጅ እኮ ምንም አለይህም ምንም ነገር እኮ ማማከር ነበረብ ምንም ነገር ቢፈጠርም ምን ሆነግ ነው ልጅ እያሉት እና ሲያጽናኑ ሲያበረታቱት ነበረ። ኪራና ጽናት ደግሞ ከሀገር ውጭ ክብሮም እንዳለ ነው የሚያውቁት። ነገር ግን ያለኝን ብር በሙሉ አልጋ ቤት ተከራይቼ እኮ ከዛሬ ነገ ይስተካከላል እያልኩኝ ብሬን ጨረስኩኝ እያለ ክብሮም ለኪራ ሲያወራ፣ እኔ ኮ ከሀገር ውጭ ያለ መሰለኝ ጽናት። ኧረ እኔ ከሀገር ውጭ እንዳለ ነው ማውቀው እኮ ምንድን ነው የተፈጠረ ነገር አለ እንዴ? እኔ ኮ ማውቀው ነገር የለም ብላ ጽናት ለኪራ ስትነግረው፣ ኪራ ትንሽ መጠራጠር ጀመረ፣ ፈራ ማለት ነው። እናም እንደዛ ሆኖ ሳለ ደረጃ ላይ ቁጭ ብለው ስለ ክብሮም እያወሩ እያለ ችግር የለውም፣ እንተባብረውት። ለትንሽ ጊዜ እኮ ነው። አንዳንዴ እኛ ምስኪ ለሰዎች መልካም እንሆን። መልካምነት እኮ ጥሩ ነው። ለሰዎች መልካም ስንሆን፣ በተለያየ መንገድ እኮ መልካምነታችንን ፈጣሪ ይከፍለናል። ስለዚህ ኪራ እንደዚህ አትሁን። እኔን መቶ ፐርሰንት እመነኝ። ከአንተ በቀር ማንንም፣ የትኛውንም ወንድ ላይ አልችልም ስትለው፣ እሺ ጽናቴ፣ እንደዚህ ካልሽኝ ምክርሽን ተቀብያለሁ ብሎ ቅድም ሲያበሳጨው የነበረውን ክብሮምን እንደገና ሄዶ በቃ አረፍበር ችግር የለውም። አንተ እንደስ እስካለክ ድረስ አረፍ በል። ምንም ችግር የለውም። ምንም አያሳስብክ። እና ሲል እንዲህ በሰላም ነው ኪራያ? አሁን ደግሞ በዚች ደቂቃ ውስጥ እንዴት ተቀይረ እንዴት ተለውጠ መጣክ? ብሎ ክብሮም እራሱ ግራ ግብት ብሎ ሲያናግረው ከዛ አይ ወፏ ነግራኝ ነው ሲል ወፏ ይሄኔ ጽናት ትሆናለች፣ ጽናት ነው የምትሆነው ሲለው ማለት ነው አዎ እኮ ጽናቴ ናት ብሎ ኪራ ለክብሮም ሲመልስለት፣ ከዛ ክብሮም ያው ጽናት በጣም ጥሩ ሰው መልካምና ጀግና ሴት እንደሆነች ክብሮም በደንብ ጠንቅቆ ያውቃል። እናም ክብሮም ከዛም በኋላ ሄዶ ጽናትን እንደ በፊቱ መስላው ሲያስደነግጣት አሁንም ማስደንግጥ አላቆምክም እንዴ? ተወ እንጂ አታስደንግጠኝ እንዴ፣ ልቤ ቀጥ ብላ ነበር ስትል፣ ከዛም በኋላ እንደዛ ሳይሆን ኪራ ወንድሜን ከእንግዲህ እንዳትጎጂው። በጣም እንደሚያፈቅርሽ እንደምወድሽ አውቃለሁ። አንችም እንደማትጎጂው ደግሞ ተስፋ አደርጋለሁ። ሁለታቸውም ስለምትዋደዱ ስለምትፋቀሩ በጣም ደስ ይለኛል። ነገር ግን ኪራ ጠንካራ ሰው እንዳልሆነ አንችም ታውቂያለሽ፣ እኔም በደንብ አድርጌ አውቃለሁ። ስለዚህ እባክሽን እሱ ስስ ልብ ስላለው ቶሎ ነው የሚጎዳውም፣ ሲያፈቅርም እንደዛው ነው። ስለዚህ ያለ ምክር ሲያስተላልፍ ነበረ። በስተመጨረሻ እና በስተመጨረሻ ላይ ምክር እያስተላለፈ እያለ ነው ድራማው ያለቀው ማለት ነው። እና ክብሮም ሁላችንም እንደምናውቀው በጽና ድራማ ላይ መልካምና ጥሩ መካሪ ሆኖ ነው የሚሰራው። ከዚህ በፊትም የተለያዩ እንዲሁም የራሱን ታሪክ ለጽናት ይነግራታል። እሷንም ደግሞ ያበረታታታል፣ አይዞሽ ይላታል። በቃ ምን ልበላችሁ ሁላችንም አይተነዋል። እናም አሁን ላይም እና በጣም እንደሚናደድ እንዲሁም ትግስት እንደሌለው ስስ ልብ እንዳለው ቀጥ ሁሉንም እያንዳንዱን ነገር ለጽናት ነገራት ማለት ነው። ጽናትም አው አውቃለውኝ በጣም እንደሚናደድ ትግስትም እንደሌለ ኪራ፣ ይገባኛል የሱን ጸባይ በደንብ አርጌ ነው እማቀውም እምረዳውም። ስለዚህ በፍጹም እኔ ኪራዬን አልጎዳውም አለች። ጽናቴ ማለት ነው። እናም በጣም ደስ ይላል። ክብሩም በግልጽ የተናገረው ምክንያቱም በጣም እንደሚዋደዱ እንደሚፋቀሩ ክብሩም ስለሚያቅ ነው። ኪራ ደግሞ በጣም እንደሚያፈቅራት ክብሩም ያውቃል። ከዚህ በፊትም ማለት ነው። እናም ለዛ ነው እና ወንድሜን አትጉጁ ያለው ማለት ነው። ያው ለክብሮ ለክብሮም ኪራ ትክክለኛ ወንድሙ ባይሆንም ነገር ግን የኪራ አባት ክብሮምን እንደ ልጄ ነው የማየው እናንተ ሁለታችሁ ወንድማሞች ናችሁ ነው የሚላቸው ማለት ነው። ክብሮም ከኪራ አባት ጋር አብሮ ነው የሚሰራው ማለት ነው እና በጣም ነው የሚዋደዱት። ለዛ ነው ለጽናት ይሄንን አንድ ምክር ልስጥሽ ብለው ምክሩን ለጽናቴ ያስተላለፈላት ማለት ነው። እና ምክሩ በጣም ደስ የሚል ነው። ሁላችንም እንደምናውቀው ኪራ ምንም አይነት ትግስት እንደሌለው በትንሹም በትልቁም ነገር እንደሚበሳጭ በቃ ትንሽ ነገር ሲፈጠር ጽናት ላይ እንደሚጨውባት ሁላችንም በደንብ አድርገን ነው የምናውቀው። ነገር ግን ያው እንደዛም ሆኖ ሳለ የክብሮምን ምክር ጽናት የተቀብላለች ጽናት ደግሞ ጠንካራ እንደሆነች ክብሮም ስለሚያቅ ነው ለጽናት ጨምሮ ጨማምሮ የሚመክራት ማለት ነው። አረ ችግር የለውም እኔ ኪራየን አልጎዳውም። አውቃለሁ፣ ስስ ልብ እንዳለው አውቃለሁ፣ ቶሎ እንደሚጎዳ በደንብ አድርጌ እረዳዋለሁ። ችግር የለም፣ እንከባከባለሁ ብላ የክብሮምን ክብር እና እንዳልኳችሁ የክብሮምን ምክር ስለተቀበለች በጣም ደስ ብሎኛል። ነገር ግን ጽናት ጠንካራ ናት፣ ማንም ሰው ባይመክራትም በጣም ጠንካራ ፍቅር እንዴት መስጠት እንዳለባት በደንብ መታቅ። ጀግና ሴት ናት። በጣም ነው ማደንቃት እና ብዙ መከራዎችን ብዙ ውጣ ውረዶችን አልፋለች ማለት ነው። ሲቀጥል የኪራ እናት በመምጣቷ ኪራ በጣም ደስ ብሎታል። ጽናት መላ ቤተሰቦቻቸው እንዳለ በደስታ ተሞልቷል። በጣም ደስ ብሎኛል። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ለዚህ ቻይናል አዲስ ሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ወዳችኋለሁ። በጣም አከብራችኋለሁ። በአዲስ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። ውድ ሀገሬ ልጆች በድጋሚ እና ወዶቼ፣ በጣም ወዳችኋለሁ። አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።